አሁን ላይ ይሄ ያጨሳል ይቅማል፣ ሱሳለን አረ ለኔ አጠገቧ ስታጨስ ልጅ እኮ ሳምባ የሚባል ነገር አለ። ለም እኮ ስትለኝ እኮ የሆኒን ይዞ መጣወዛ ሁለት ጥብስ ምናምን አዘዘቻት እንግዲህ፣ የሚለምሰው ሁለት ጥብስ ማለት። ከዛ ሬስቶራ ሬስቶራንቱ በጣም ስታንዳርድ ነው ምናምን፣ በትንሹ እርግጠኛው የሚነግረህ አንድ ሺህ ብር በትንሹ እናት ማለት ህጻኗን ደግሞ በስነ ስርዓት ወልደው ደግሞ ገንዘብ ማታ ገቢ እየተሰጣቸው የሚያከራዩዋሉ እንደ መኪና። ይሄን አሁን አዲስ አበባ ውስጥ ነው ቢባል ማን ሊያምን ይችላል? ቤተሰቦቻችን ማንም በቃ፣ በጣም ነው የተናደደችው። እንዴት እንደዚህ ሳሚ፣ እንዴት ለምን ሰጣት? በቃ መስጠት የሌለበትን የሰጠም። እቺ ልጅ የሆነ ነገር ብትሆነ ጭንቅላቱ ሰላም አያገኝም። ሰላም ሰላም፣ ውድ ፋሚሊዎቻችን እንደምን ናችሁ? ዛሬ እንግዲህ ከዮናስ ጋር መጥቻለሁ። ያው ዛሬ ከዮኒ ጋር የመጣ ነው አንድ ምክንያት ኑሮኝ ነው ዮናስንም ጠርቼ ይዤ የመጣሁት። ያው ያው ሰሞኑን አይታችኋል ከሳሚ ጋር ያለውን ነገር በሳሚም እየተለቀቁት ያሉትን ቪዲዮዎች አይታችኋል በ ህፃኗ ምክንያት ያው እዚህ እንደሌለች ማይታችኋል እና ያው ሳሚም ካለበት ብዙ ችግር ከአቅሙ በላይ በመሆን ልጅቷን መልሶለታል እና ብቻ በጣም የሚያሳዝን ነው። ዮናስ ስረሱን ማይተኸው ከሆነ አብረን ነበርን አብረን ነበር እና በጣም ያሳዝናል። ልጅቷ ምንም ብትሆን ያው አሁን ላይ ያለው ነገር ከቀን ወደ ቀን እየተጎዳሽ ነው ምትሄደው። እሱ እንደዛ እየለመነባት የሄደ ቁጥር ህፃኗ የመጎዳቷ ነገር እየከፋ ነው የሚሄደው እና እኔ በዛ ዙሪያ አንድ ሀሳብ አስቤያለሁ። ያው ሳሚ ሲመጣ እናወራለን ስለሱ እና እኔ በሚችለው መጠን ያንን ነገር ለማድረግ እና አቅሜ በፈቀደ መልኩ ያንን ለማድረግ ሞክራለሁ፣ አሉ። ምን መሰለህ፣ አሁን ብዙ ሰዎችም አስተያየት እየሰጡ ነው። በእርግጥ አባቷ እያደረገ ያለው ነገር በጣም ከባድና ዘግናኝ ነገር አስነዋሪ ግን እሱም አሁን እኔ እንጃ፣ እኔ ብቻ በማላይ እንደሚፈረድ አላውቅም። እሱም አሁን ያለበት ሁኔታ ምንም ነገር በኪሱ ከሌለ አንድ ህፃን ልጅ ደግሞ የሚያስፈልጋት መሰረታዊ ነገሮች አሉ። ገብቷል። ያን ነገር ማሟላት ሲያቅተው ነው ጎዳና ላይ ይዟት የወጣው። ይሄ ማለት ግን ትክክል ነው ማለት አይደለም። ህፃና ትጎዳለች፣ እና የምንችለውን ነገር ሁሉን ለማድረግ እኛም እየለፋ ነው። አሁን አሁን ግን እሱ ጋም አባትዮ ጋም ያለው ነገር በቃ እኛን ማግኘትም ሆነ ለእኛ ልጅቷን መስጠትም ሆነ ፍላጎት ውስጥ የለም፣ እና እኛ ጋ ነው ጥፋቱ። መጀመሪያ ልጅቷን የመለስን ጊዜ ጥፋት አለብን። ወደን አደለም። ይህ ልጅ ቢያንስ ወንድ ነው፣ እጅ እግር አለው ሰርቶ ልጅቷን ማሳደግ ይችላል ይችላል፣ ግን ልብሉ በዚህ ሰዓት ግን አይችልም። ምክንያቱም ህፃኗን የት አድርጎ እንዴት አድርጎ ነው ስራ ሊሰራ የሚችለው? ልክ ነህ። እሱ እኮ ልክ ነህ። ይከብዳል፣ በእሱም መፍረድ ይከብዳል። ግን አሁን ላይ ይሄ ያጨሳል፣ ይቅማል፣ ሱሳለ አረለ። አጠገቧ ስታጨስ እቺ ልጅ እኮ ሳንባ የሚባል ነገር አለ። የእኛ ሳንባና የእሷ ሳንባ አንድ አይደለም። ገብተዋል የህፃን ልጅ ሳንባ እንዴት ነው የሚችለው? ጭስ እያጨሰ እንዴት ነው የሚችለው? ሳንባ እንደ ቀላል ነገር እኮ የምናየው ነገር አይደለም። እቺ ልጅ ገና የተወለደች አንድ ፍሬ ልጅ፣ ሳንባዋ ማይችል ልጅ እንዴት ነው እሱ እያጨሰ ጭራሽ እሷ ታድጋለች ብሎ መጠበቅ? በቃ ኮ ህይወቷ ኮ ምስቅልቅል ነው የሚለው

አይ ስለ ልጅቷ እያወራን፣ እኔም ያሰብኩት ነገር ስላለ በዛ አንዳንድ ነገር እያወራን፣ እንኪ የሆነ ስጋ ነበር እና ስለ ልጁም እያወራን፣ አሁን ያለበት ነገር ያው ብዛት ጎዳና መውጣቱ ባለፈው አውርተናል። ትንሽ ከበድ ይላል። እሱም ያለበት ሁኔታ ከበድ ቢልም ማጨስ መቃሙ፣ ነገር ግን እኔ ምንም አልተዋጠልኝም፣ አልፈለግኩትም። አይ ዛሬ አውርተን ነበረ እና ድጋሜ ነው የዋሸን ማለት ነው። ምን አለ ልጅቷን፣ እናትየውን ማለት ነው አግኝቻት አለው ምናምን ብሎ ልጅቷን ራሱ ህፃኗን ራሱ እየታርጓት ለመጣ አላውቅም። አግኝቻት አለው ምናምን ብሎ በቃ ቀውጢ ረብሻ ተፈጥሮ ነበር። ዮናስም ነበረ በቦታው እና ከባድ ረብሻ ተነስቶ ነበረ ማለት ነው። እና መቼ እንደሚለቀቅ አላቅም ቪዲዮ እራሱ አለ። እና ምናልባት ትላንት ተለቆ ይሄ ቪዲዮ ዛሬ ሊሆን ይችላል የሚለቅቅ አላቅም። እና ምንድን ነው ያለን ላገኛት እና ላወራት ሞክሬ ነበረ እና ብሎ የሆነ ታሪኩን ነገረ እና ነገር በእርግጥ ታሪኩ ያሳዝናል። እሷ እንዴት እንደተዋወቁ ምናምን እኛ ምን ያደርግልናል? አሁን ልጆቻቸውን መርዳት ካልቻሉ ምን ያደርግልናል? እንዴት እንደተዋወቁ እኛ ምን የፍቅር ታሪክ የመስማት እንትን የለብን። እና በጣም ተበሳጨች። እኔ እናትየዋን አሳየን ካያት ብዬ ውሃ ምናምን ደፋውበት ሊመታኙን ለሞከረ ማለት ነው። እግዚአብሔር ምስክር ነው። ሰው እኮ ጸባይ እንኳን ኖሮት በስነስርዓት እንትን ቢል እኮ አንድ ነገር ነበረ። እንደ ወይ ጸባይ የለው ወይ ደግሞ በስነስርዓት ልጁ ማሳደግ አልቻለ በጣም ነው የተበሳጨሁት። ሊደበድበኝ ዮናስ ነው መሀል ገብቶ ምናምን በቃ እን እና የሚለው የሚያወራ ነገር ሁሉ በቃ ደስ አይለም። ግን እኛ አሁንም ቢሆን ትኩረታችን ያለው ህፃኗ ላይ ነው እንጂ እሱ ያረገው ነገር ላይ አይደለም፣ እሱ ያወራው ነገር ላይ አይደለም። ያለው አመለካከታችን ያለው አሁን ሳሚ ይቅርታ አስቆምኩና ማለት ነው እቺ ልጅ እኔ ይቅርታ አርጉልኝ ቤተሰቦቼ እውነቴን ነው ማለት አሁን ላይ ልጅ ወልዱና፣ አይተህ ከሆነ ያከራዩቸዋል። ገብቷል? ለልመና ለምን መና ያከራዩቸዋል። አንድ ጊዜ ብር ይሰበስቡባችኋል። ነገር ልንገርህ፣ አንድ ጊዜ እንደዚህ አንዷ መጣችና አነጠፈች መጀመሪያ። ከዛ እናት መጣች፣ እናት ተኛች። ከዛ ልጅ ደሞ ህፃን በጣም ገና ጨቅላ ህጻን ደግሞ መጣ፣ ከጎና አስተኙ ማለት ነው። ከዛ አንዷ ቆማ መለመን ጀመረች። ከዛ እኔ ገረመኝና በቃ ገርሙኝ እያየኋቸው፣ ከፊት ለፊታቸው ሬስቶራንት አለ ትልቅ፣ ይሄ ሬስቶራንት ከዛ ና ያለቻት አስተናጋጅ ናት ና ያለቻት ና። ከዛ ሁለት ጥብስ ምናምን አዘዘቻት እንግዲህ የሚለምሰው ሁለት ጥብስ ማለት። ከዛ ሬስቶራንቱ በጣም ስታንዳርድ ነው ምናምን በትንሹ እርግጠኛኝም ነግረ አንድ ሺህ ብር በትንሹ ነው። እና ይመጣል። ከዛ ገረመኝና እኔ ቀጥታ ስራ ሄድኩኝና ጠየኳት። ምን ብዬ እንደጠየኳት ታውቃለህ እንዴ? ምንድን ነው እሷ አንድ ጥብስ የምታዙት እንትን የእኔ ቢጤ አደላችሁ ወይ ምናምን አልኳት። በአክ ደብር በስነስራም አለ በአክ ደብረ ዘይት ሄደን አምስት ሺህ ብር ሰርተን የመጣ ነው አለች። ይሄ እዚህ አዲስ አበባ ሰው አይሰጥም፣ እባክህ ምናምን። አምስት ሺህ ብር ሰርተን የመጣ ነው አለች። ምን አልኳት፣ አምስት ሺህ ብር ሰርተን የመጣ ነው። ከፈለክ ደግሞ ህፃኗንም ተከራይቼ ነው እናትየውንም ተከራይቼ ነው አላለችም። እንደዚህ ነው፣ እናትየው ሌላ ነች። የህፃኗ እናት ማለት ህፃኗን ደግሞ በስነስርዓት ወልደው ደግሞ ገንዘብ ማታ ገቢ እየተሰጣቸው የሚያከራዩ አሉ፣ እንደ መኪና። ይሄና አሁን አዲስ አበባ ውስጥ ነው ቢባል ማን ሊያምን ይችላል? ቤተሰቦቻችን ማንም፣ ግን ሪል ነው፣ የሆነ ነገር ነው። በቃ ነገርኩ። አሁን ደግሞ የተጀመረው ነገር በመኪና ራሱ በቃ ልመና ይዘው እንዲሁናለች ያልሆነችን ገና እጻ ልጅ። ስለዚህ እኔ ያን ነው የምፈራው። እኔ በጣም በቃ ጭቅላት ፕውዝ ነው የሚያለው። እኔ ማዘር እያየች ነበርና ቪዲዮንም እና ስላለው ነገርም ነግሪያት ነበርና በቃ በጣም ነው የተናደደችው። እንዴት እንደዚህ ሳሚ፣ እንዴት ለምን ሰጣት? በቃ መስጠት የሌለበትን የሰጠው እቺ ልጅ የሆነ ነገር ብትሆን ጭንቅላቱን ሰላም አያገኝም፣ ረፍትም አታገኙም አለች እና ማዘርም በቃ ታውቃለህ፣ እኔ እና እሷን አንድ ላይ ያለ ነው እና ሌላ ሰው እንደሌለም ታውቃለህ። እና ማዘር አንድ አሰባስባለች እንግዲህ፣ ፈቃደኛ ከሆንክ ሳሚ ልጁንም ጠይቀን፣ ማዘር ልጅቷን ለማሳደግ ፈቃደኛ ሆናለች። ስጠኝ እያለች ነው፣ እኔ አሳድጋታለሁ ብላለች። እንደዛ እንኳን እኔ አሁን አሁን ላሳድግ ላሳድግ የሚለኝ ሰው እናንተ ብቻ ሳትሆኑ በጣም ብዙ ሰው አለ። አይ ማዘር ብቻ ነች። እሱን ተወና፣ ራሱ ቪዲዮ ላይ ራሱ ጥቂት የማይባሉ ሰዎች ኮሜንት ላይ የገቡ ልጅቷ እና ሳድግ ልጅቷ እና ሳድግ እያሉ ይያሉ እየጠየቁኝ ነው ያሉት። እኔ የሚያሳድግልኝ ሰው አትቼ አይደለም ከወሰንኩ ራሴ አሳድጋለሁ በሚለው ነው እና እኔ ሉሌ ይቅርታ አድርግልኝ አልሰጥም። ሳሚ ስጠ- እኔም ብቻዬን ከመሆን እኔ ማበር ያሳድጋታለሁ እንደምንም ብዬ አንዴ። እንደዚህ እንደምታስበው አይደለም። ጀመረ ጻለሽ በጣም ከባድ። እኔ አልሰጥም፣ ይቅርታ። በዚህ ልትቀየም ትችላለህ፣ ሊደብር፣ ሊከፋ ይችላል። ግን እኔ ሕፃኗን አልሰጥም። ለአንተም ይከብዳል። ብሰጠኝ ምንም ራሴ ራሴ ራሴ ነኝ። መታ እናትዬዋ በምክንያት ነው እጄ ላይ ጥላ ሄደችው በምክንያት ደግሞ እጇ ላይ መልስላታለሁ። ማድረግ እስካለብኝ ድረስ መልፋት እስካለብኝ መድከም እስካለብኝ ድረስ ደክሜ አምጥታ ልክ እንደሰጠችኝ የህፃኗን እጅ ይዤ ወስጄ፣ እንቺ ብዬ አስረክባለሁ። ብታድግ እንኳን ገና በፃንነቷም ደግሞ እናትዮዋ አይታወቅም። እግዚአብሔር የሚሰጣትን ነገር ባለችበት ሰላም ያድርጋት፣ ባለችበት እግዚአብሔር ስራ ይስጣት፣ ራሷን ስትቀይር መታ ሳሚ የሰጠውን አደራ ብላ ብድግ ብዬ መስጠት ነው የምፈልገው። ህፃኗን ማለት ነው እንጂ አሁን አይሆን፣ ሊከፋ ይችላል። አይሆን፣ ሊደብር ይችላል። አይሆን፣ አልሰጥም። ብቻዋን ከምትሆን ህፃኗን አልሰጥም፣ ብሞት ይሻለኛል። በቃ አልሰጥም። አመት ጠዋት እኮ ነው ገና ከመለስኳት እኮ ነው እያወራሁ ያለው እኮ። እሺ አንተን እኮ ደሞ ልጁን ደግሞ እንዴትም ብዬ እንደመመልሳት እርግጠኛ ነኝ፣ ከየትም ብዬ ህፃኗን ወደ ቤት እመልሳታለሁ። ግን በፍጹም አልሰጥም፣ ለማንም አልሰጥ፣ አይደለም ለአንተ ማለት ነው፣ ለኔ ለራሴ ለእናቴ አልሰጥም። ማዘራውን ደውላልኝ ነበር የኔ እናት በቃ እኛ ጋር ተደጋው እንም ገጠር ስለሆነ ነው ትደግ እኛ ጋር አለች። ችግር የለውም። ገጠር ስለመሆኑ አይደለም መቼም። አሁን ካለችበት ኑሮ ከጎዳና ኑሮ አስር እጅ ይሻላታል። አይደለም አልሰጥም አልኳት። አንተ ብትሆን አሁን ዝም ብለህ ከመሬት ተነስተህ አትንከባከባትም ብለህ አስበህ ነው እኔ እንከባከባት አለ። ሁሌ እየመጣህ ትንከባከብ፣ እግዚአብሔር ምስክሬን፣ እንደፈለግ ተንከባከባት፣ እንደፈለግ አድር። አትንከባከባትም እያልኩኝም አይደለም። እናትም እናት ነች። ብዙ ልጆች ወልዳ አሳድጋለች። አቃት አለውም የዋህም ነች። ግን እቺን ህፃን በፍጹም ለማንም አልሰጥም። እኔ በህይወት ቆሜ ለማንም አልሰጥም። ዮናስ አንድ ነገር በለው። አይ ለዚህ ከሆነ የጠራኝ እኔ እንዴት ነው? አንተም ለሱ ነው እንደምታግዘው መጀመሪያውኑ ብነግረው ኖሮ እኔ ማለት ከባድ ነው። አንተ እንዳሰብከው ቀላል አይደለም። የሰጠችኝን ነፍስ ነው መልሼ ካልሰጠው እኔ ለማንም አልሰጥም እንዳደራ እኮ እዚህ ጋር ብዙም እየጠየቃችሁኝም ያላችሁ ሰዎች አላችሁ እና እማቃችሁ ማላቃችሁ ምናልባት መተዋወቁ በኋላ ሊደርስ ይችላል በአካል ስትመጡ ሊሆን ይችላል የምንተዋወቁ አይታወቅም እና ግን በአካልም ብትመጡ ባላችሁበትም ብትሆኑ እኔ ህፃኗን በፍፁም አልሰጥም ይሄ የመጨረሻ እንትኔ ነው ውሳኔ ነው ከተመለሰች እኔ ጋር ከተመለሰች፣ ገና አላወቅኩም። ይህ እኮ አይደለም። እኔ በቃ ልሰራትች በለኝ ዛሬ። አዎ ዛሬ እንሄዳለን ብለናል እና ልጁ ያለበት ድረስ ሄደን ለመቀበል እንሞክራለን ብለናል። ከተቀበልኩኝ እኔ ራሴን ልልልል ብዬ መልሼ ወደ ቤት ነው መመልሳት ብዬ ነው ማስበው እንጂ ምንም በምንም አይነት መንገድ ለማንም አልሰጥም ነው። ለምንድን ምንም እኮ ማረጋት እኮ ነገር የለም፣ እየመጣ አልሰጥም ካልኩ አልሰጥም ነው በቃ። አማርኛ ይገባ አንተ? እሺ ነው እኔ ማዘር፣ እሱም ችግር በሁሉም መንገድ መረዳት መቻል አለብን። አንተ ለምን ላይ እጁ ላይ ነው እንደዚህ እንዳደረ አይሰጣችሁም። እኔ ለዚህ ከሆነ የጠራኸኝ ልጅቷን አልሰጥም በሚለው ያዘውና፣ አንተ ሳሚ፣ ለምንድን ነው እንደዚህ የምትሆነው? ነገርኩ እኮ ልል አትከተለኝ። ሲጀመር በቃ አልሰጥም አልኩ ዛና ራሴ እኔ ተቀብያለሁ ባደራ፣ ተቀብያለሁ ባደራ መልሳለሁ። አለቀ በቃ፣ አትከተለኝ፣ አልሰጥም፣ አትከተለኝ። ምንድነው ስምትወዳት አስር ጊዜ ብትወዳት እንደ አልሰጥም ካልኩ አልሰጥም ነው። አይደለም ለአንተ ለማንም፣ ከአንተም የተሻለ ኑሮ በስነ ስርዓት ያሳድጓታል ብዬ ባስብ እንኳን የተቀበልኩትን አደራ አልሰጥም ነው ለሌላ። አንተ ችግር በድህነት ታሳድጋታለህ ብለህ ስላሰብክ ነው። ዮናስ ግን አንተ ብትረዳኝ፣ አንተ ምሱ መረዳት አለበት። አይጠ እንደሆነ እጅ ላይ ነው የተሰጠው አይደለ? የሰው ልጅ ደግሞ ከባድ ማለት ነው፣ ችግሩ ውስጥ ነገ ሊከተው ይችላል። ነገ ምፈ አሁን ያለውን ነው የምናቀው አይደለ? ነገ ግን እቺ ልጅ ምን ይዛብን እንደምትመጣ ምን ምን አይነት አላማ እንዳላት አናቅም። አንተ ጋር ህፃኗ ማታይ ሆነ ነገር ቢፈጠርስሽ? ምንም አይፈጠርም። ምን ይፈጠራል? ማዘር አለች፣ ማዘር እኮ ነው የምታይ የምትይዛት ልጅ ብቻውን፣ ችግር የለም። ስራውን ታቆማለች። እኔ እንደምንም ብዬ እንድታሳድጋ ታደርጋለሁ ያለውን ነገር ስለዚህ ከባድ ነው በጣም እሱንም መረዳት አለን። ምናልባት የሀሳብ ለውጥ ካሳየ አላውቅም። አንተ ብጠይቅልኝ እኮ ችግር የለውም። እኔ እንደዚህ አይነት ሪስክ ውስጥ መግባት አልፈልግም። እንዴ ጠይቅ። የሆነ ነገር ቢሆንስ? ነገ ላይ ጉዳይ እኮ የሰው ልጅ ጉዳይ እኮ ነው። ልውላ የህፃን ልጅ ጉዳይ አሁን። ነፍስ ማታክ ምንም በራሷ መወሰንም ሆነ ምንም ነገር ማችል እኮ ልጅ ናት ገና። ሲጀመር አንተም ያው ነህ